በዚህ ቦታ በግብፅ ባህል እንደሚነገረው የጌታችን የኢየሱስ ክርስቶስ የእግር አሻራ በምስሉ ላይ እንደምንመለከተው በድንጋይ ላይ ታትሞ ይገኛል። ይህም ቦታ እመቤታችን ዳቦ ለመጋገር የተጠቀመችው የድንጋይ ወጮ እስከዛሬ በሳማኖት በሚገኘው የእመቤታችን ቤተክርስቲያን ይገኛል።

ማቴዎስ ወንጌል ምዕራፍ ሁለት ቁጥር 1 እስከ 11 ላይ እንደምናገኘው ንጉሠ ዓለማት ክርስቶስ በቤተልሔም በከብቶች በረት በተወለደ ጊዜ ሰባ ሰገል ወርቅን ለመንግስቱ ፍጣንን ለክህነቱ ከርቤውን ደግሞ ማህያዊ ለሆነ ሞቱ ምሳሌ በማድረግ ሊገብሩና ለንጉሥ ክርስቶስ ሊሰግዱ የተወለደው የአይሁድ ንጉሥ ወዴት ነው እያሉ ሲመጡ ሄሮድ ሰምቶ፣ በቅናት ተነሳስቶ ሊገለው ፈለገ። ሰባ ሰገልም ጌታን ከእናቱ ጋር የቤተ ልሔም አይተውት ወድቀው ሰግደው ያመጡትን እጅ መንሻ አቅርበውለታል። ከዚህ በኋላ መልአኩ ለዮሴፍ በህልሙ ተገልጾ ሄሮድስ ሕፃኑን ሊገሉ ይፈልጋልና ሕፃኑንና እናቱን ይዘ ተነስ ወደ ግብፅ ሽሽ እስክነግርህም በዚያ ተቀመጥ አለው። አረጋዊ ዮሴፍም እመቤታችን ቅድስት ድንግል ማርያምንና ልጇ ኢየሱስ ክርስቶስን እንዲታዘዘው ወዶ ወደ ግብፅ በረሃ ተሰደደል። ትንቢቱም እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ ምድር ይመጣል፣ የግብፅም ጣዖታት በፊቱ ይርዳሉ ይላልና። በዚህም ጊዜ ሰሎሜም አብራቸው ተሰዳለች። ለምን ወደ ግብፅ ምድር ተሰደደ? አንደኛ የተነገረው ትንቢት የተመሰለው ምሳሌ ይፈጸም። ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ምድር ይመጣል። የግብፅም ጣውታት በፊቱ ይዋረዳሉ። የግብፃውያንም ልብ በውስጣቸው ይቀልጣል ይል ነበር። ከዚህ ትንቢት እንደምንረዳው ደመና መፍጠኔት ፈጣን ደመና በምትባል በእመቤታችን ጀርባ ታዝሎ ወደ ግብፅ በረሃ ተሰዷል። ትንቢተ ዕንባቆም ምዕራፍ 3 ቁጥር 7 ከጭንቀት የተነሳ የኢትዮጵያ ድንኳኖች ይደነግጣሉ በማለት ደግሞ ወደ ኢትዮጵያ መውረዱን ያስረዳናል። ትንቢተ ሆሴዕ ምዕራፍ 11 ቁጥር 1 እስራኤል ሕፃን በነበረ ጊዜ ወደዱት፣ ልጄንም ከግብጽ ጠራሁት። ሁለተኛ ገዳማተ ግብፅን ለመባረክ፣ በግብፅ ሲሃት አስቄጥስ የተባሉ ታላላቅ ገዳማት አሉና እነርሱን ለመባረክ። ሦስተኛ ኪዳነ መልከ ጼዴቅን ለመፈጸም። በግብፅ ያረፈችባቸው ቦታዎች እመቤታችን ከቤተልሔም መጀመሪያ ወደ ጋዛ ከዚያም ወደ አልዘራኒቅ ከዚያ በመቀጠል ወደ ሰሜን ሲና ከሄደች በኋላ ግብፅ ከመግባቷ በፊት ወደ ፋርማ ሄዳለች። በመጽሐፍ ቅዱስ ያልተጠቀሱ ነገር ግን በግብፅ ቤተ ክርስቲያን ትውፊት መሠረት እመቤታችንና ቅዱስ ዮሴፍ እንዲሁም ልጇ ወደ 25 የሚጠጉ ቦታዎች ላይ አርፈዋል። ከእነዚህም ውስጥ ቀጥለን በጥቂቱ ዋና ዋና የሚባሉ ቦታዎችን እናያለን። አንደኛ፣ ቦባስቲስ ወይም ቴድ ባስታ በግብፃውያን የቁና አቆጣጠር በባሻን ወር በ24 ቀን እንደ ኤሮፓያን አቆጣጠር ጁን 1 ወደ ግብፅ እንደገቡ የግብፅ ትውፊት ይናገራል። ከካይሮ በሰሜን ምስራቅ አቅጣጫ 80 ኪሎ ሜትር ከዛጋዚግ አጠገብ የሚገኝ ጥንታዊ የግብፅ ከተማ ነው። በዚህ ከተማ በኢሳይያስ ምዕራፍ 19 ቁጥር 1 ላይ እንደተገለጸው ድንቅ ተአምር ተደርጓል። ጌታ ኢየሱስ ክርስቶስ ከእናቱ ከድንግል ጋራ ወደዚህ ቦታ ሲደርሱ በቦታው የነበሩ የድመ ጣዖታት ከነቤተ መቅደሶቻቸው ፈርሰው ተገኝተዋል። በዚህም ጌታ ከሌሎች ሕፃናት የተለየ እንደሆነ ተረድተዋል። በተጨማሪም በመንገዳቸው ላይ ጌታ ውሃን አፍልቆ እመቤታችንን አጥባባለች። ሁለተኛ ቤልቢስት ወደዚች ከተማ በገቡ ጊዜ አንዲት ልጇ የሞተባት መበለት ለቅሶ ላይ ሆነው ያያሉ። ጌታችን ኢየሱስ ክርስቶስም የሞተው ልጇን አስነስቶላታል። በዚህ ቦታም ለስድስት ወር ማለትም ጌታ ሁለት ዓመት እስኪሞላው ድረስ ቆይቷል። ሶስተኛ ሳማኑድ በሰሜናዊ ግብፅ የምትገኝ ከተማ ስትሆን በቀድሞ ስሟ ሰበኒቶ በመባል ትታወቅ ነበር። በአሁኑ ዘመን ደግሞ በግብርናና በኮፕቲክ ቤተ ክርስቲያን ታላቅ ቅርስነት ትታወቃለች። እመቤታችን ድንግል ማርያምና ጌታ ወደዚች ከተማ ሲደርሱ በዚያ የነበሩ ሰዎች መልካም አቀባበልን አድርገውላቸዋል። በዚህም ቦታ እመቤታችን ዳቦ ለመጋገር የተጠቀመችው የድንጋይ ወቅጮ እስከዛሬ በሳማኖት በሚገኘው የእመቤታችን ቤተ ክርስቲያን ይገኛል። ዳግመኛም በዚህ ቦታ ጌታ ውሃ ፍልቆ በዚያ የነበሩን ሰዎች ከውሃ ጠጥተዋል። አራተኛ ሳካ በዚህ ቦታ በግብፅ ባህል እንደሚነገረው የጌታችን የኢየሱስ ክርስቶስ የእግር አሻራ በምስሉ ላይ እንደምንመለከተው በድንጋይ ላይ ታትሞ ይገኛል። ይህ የጌታ የእግር አሻራ የሚገኝበትን ድንጋይ በረዥም ጊዜ ያህል ስርቆትን ፍራቻ ለጉብኝት ክፍት ያልነበረ ሲሆን በቅርብ ጊዜያት ወዲህ ግን ለምእመናን እና ለጎብኞች ክፍት ሆኖ ይገኛል። አምስተኛ፣ ዋዲ ኤልናትረን። በዚህ ቦታ እመቤታችን ከተወዳጅ ልጇ ጋር ዳግመኛም ከጻድቁ ዮሴፍና ከቅድስት ሰሎሜ ጋር ሲሄዱ ሁለት አንበሶች አግኝተዋቸዋል። በዚህም ጌታ በእጁ ምልክትን በመስጠት እንዲሄዱ ነግሯቸዋል። አንገታቸውን ደፍተውም ተመልሰዋል። ዳግመኛም በናትራን ጫው በተሞሉ ሐይቆች መካከል ጣፋጭ የውሃ ጉድጓድ እንዲከፈት አድርጓል። ይህም ቦታ የግብፅ ቤተ ክርስቲያን የምንኩስና ማዕከል ሆኖ ቆይቷል። ስድስተኛ ማታሪያ በዚህ ቦታ ጌታ ጥሩ ሽታዎች ያላቸው እጽዋትን አብቅሏል። በምትመለከቱት የሾላ ዛፍ ስር በጥላው አርፈዋል። ለዚህም እስከ ዛሬ የእመቤታችን ዛፍ በመባል ይታወቃል። የዛፍ በአሁኑ ሰዓት ላይ ቢከስምም ግንዱ ግን ይገኛል። ዳግመኛም በዚህ ቦታ ለብዙዎች ፈውስ የሚሆን ውሃን ጌታ አፍልቋል። እመቤታችንም በውሃው ጌታን አጥበዋለች። ሰባተኛ ባቢሎን ፎርትረስ የባቢሎን ምሽግ ወይም ዋሻ የሮማ ምሽግ ሲሆን በመጀመሪያው ክፍለ ዘመን ቅድመ ልደተ ክርስቶስ እስከ መጀመሪያው ክፍለ ዘመን ድህረ ልደተ ክርስቶስ የተገነባ ሲሆን ከአባይ ወንዝ በቅርብ ርቀት በኮፕቲክ ካይሮ የሚገኝ ነው። ሮማዎች የአባይ ወንዝን ለመቆጣጠርና ግብፅን ለመቆጣጠር ይጠቀሙበት ነበር። በዚህም ቦታ አረጋዊ ዮሴፍ ስራ እየሰራ እመቤታችንንና ጌታችን ኢየሱስ ክርስቶስን አግዟቸዋል። በአሁኑ ጊዜ በዋሻው ውስጥና በአካባቢው የተሰሩ ጥንታዊ ቤተክርስቲያናት ይገኛሉ። ከዚህም ውስጥ አንዱ ሃንጊንግ ቸርች ሲሆን በዋሻው መግቢያ ጫፍ ላይ የተሰራ ነው። ሌላኛው ደግሞ የቅዱስ ሰርጊስ ቤተክርስቲያን ነው። በዋሻው ላይ የመቤታችን የቅድስ ድንግል ማርያም የጌታችን ኢየሱስ ክርስቶስ በቆዩበት ስፍራ ላይ የተሰራ ነው። በተጨማሪም የቅዱስ ጊዮርጊስን ቤተክርስቲያን ጨምሮ ብዙ ገዳማትና አብያተ ክርስቲያናት ተሰርተዋል። ስምንተኛ ማዲ። ይህ ቦታ በደቡባዊ ካይሮ ከአባይ ምስራቅ አቅጣጫ የሚገኝ ቦታ ሲሆን በዚህች ቦታ በትንሽዬ ጀልባ ላይ ሆነው እመቤታችን ከልጇ ከኢየሱስ ክርስቶስ ከዮሴፍና ከሰሎሜ ጋር ወደ ላይኛው ግብፅ ሄደዋል። ማዲ ማለት የመሻገሪያ ቦታ ማለት ነው። ሰዎች አባይን የሚሻገሩት ከዚህ ቦታ ላይ ስለሆነ ማዲ ተብሏል። ዳግመኛም በዚች ቦታ አንድ ድንቅ ተአምር እንደ ኤሮፓያን አቆጣጠር ማርች 12 በ1976 ዓ ም ተደርጓል። በዚሁ ማርያም ቤተ ክርስቲያን ስር መጽሐፍ ቅዱስ ተገኝቷል። መጽሐፉም በትንቢተ ኢሳያስ ምዕራፍ 19 ቁጥር 25 ላይ የሰራዊት ጌታ እግዚአብሔር ሕዝቤ ግብፅ፣ የእጄም ሥራ አሶር፣ ርስቴም እስራኤል የተባረከ ይሁን ብሎ ይባርካቸዋልና በዚያን ጊዜ እስራኤል ለግብፅና ለአሶር ሶስተኛ ይሆናል በምድር መካከል በረከት ይሆናል የሚለው ተገኝቷል። ይህም ጌታ ግብፅን እንደባረከ እንደማረጋገጫ ይታያል። የተገኘው መጽሐፍ ቅዱስ በዚሁ ቤተ ክርስቲያን ውስጥ ተጠብቆ ይገኛል። ከዚህም ትንሽ አለፍ ብሎ በጋባል አልታየር ወይም የመዳፍ ተራራ በተባለው ስፍራ ላሉ ደንጊያ በላያቸው ሊወጥቅ ሲል ጌታችን ኢየሱስ ክርስቶስ በእጁ መዳፍ ደግፎ አቁሞታል። በደንጊያውም ላይ የእጁ አሻራ እስከዛሬ ይገኛል። ከዚህ በመቀጠል በኢትዮጵያ የነበሯትን መዳረሻዎች እንመለከታለን። በመጀመሪያ ወደ ምዕራብ ኤርትራ ሲሃት የሄደች ሲሆን ከዚያ ተነስታ ወደ ሐማሴን ከዚያም ወደ ደብረ ቢዘን፣ ወደ ደብረ ዳሞ፣ ወደ አክሱም ሄዳለች። ከአክሱም ደግሞ በደቡብ አቅጣጫ ወደ ደብረ አባይ ከዚያም ወደ ዋልድባ ሄዳ በዚያ ለጥቂት ቀናት ታርፋለች። ከዚያም ወደ ምስራቅ ግብጣይት ወደምትባል በጎንደር ከተማ እስቴ ወረዳ በምትገኝ ስፍራ ተቀምጣለች። በዚያም ያሉ ሰዎች ቤታቸውን ሰጥተው እንጣፋቸውን ለቀው ተቀብለዋታል። ግብጣይት የተባለችውም እመቤታችን ከግብፅ መጥታ ስላረፈች ነው። ወደ ሰሜን ጣራ ጎርጎራ ወይም ጣና ቂርቆስ ስትሄድም መልአኩ ራኤል ለንጉስ ባዜን ነግሮት አስተናግዷቸዋል። በጊዜው የነበረው ሊቀ ካህናቱ አንስ ኃይለከ። ኃይልህን አንሳ ና አድነንን የሚለውን የዳዊት መዝሙር ሲተረጉም አግኝቶታል። የታመመ ልጁንም ፈውሶለታል። በዚያም ጌታችን ኢየሱስ ክርስቶስ ብዙ ድውያንን ፈውሷል። እመቤታችንም በጣና የሚገኙ ቦታዎችን ስታይ ያቺ ኤፍራታን፣ ያቺ ኢያሪኮን ትመስላለች እያለች ተናግራለች። በዚህም እስከ ዛሬ በጣና ዙሪያ ኤፍራታ፣ ኢያሪኮ የሚባሉ ቦታዎች ይገኛሉ። በጣና ቂርቆስም ለመቶ ቀናት ቆይተዋል እመቤታችንም ኢትዮጵያን ወዳ በዚህ ልኖር ወዳለው ብትል ጌታ አስራት አድርጎ ሰጥቷታል ከዚያም መልአኩ ለዮሴፍ የህፃኑን ነፍስ የፈለጉት ሞተዋልና ተነሳ ህፃኑንና እናቱን ይዘህ ወደ እስራኤል ሀገር ሂድ ብሎ በህልም እንደነገረው እመቤታችንንና ጌታችንን ይዞ በአፋር ከዚያም በኤርትራ ቀጥሎም በደብረ ቁስቋም ይዟቸው ሂዷል እመቤታችን ከተወዳጅ ልጇ ጋር በስደት ሶስት ዓመት ከስድስት ወር ያሳለፈች ሲሆን በዚያም ታላላቅ መከራዎች አግኝተዋታል። ነገር ግን ይህ ሁሉ ሲደርስባት ሊቃውንት አባቶቻችን እንደነገሩን ያለማማረር ተቀብላለች። አረጋዊ ዮሴፍና ቅድስት ሰሎሜም በስደቷ አብረዋት ብዙ መከራዎች አግኝተዋቸዋል። ማርያም፣ አንድ ጊዜ በጀርባሽ፣ አንድ ጊዜ በጎንሽ ልጅሽን በማዘል በእጅጉ ደከምሽ በእግሩ በሚሄድበት ጊዜ ትሸከሚው ዘንድ ያለቅሳል ስንቅሽን ከሚሸከም ከሽማግሌው ከዮሴፍ ከሰሎሜ በቀር አንቺን የሚያስተጋግዝሽ የለም እንዳለ ደራሲ ዮሴፍ ከስደት ተመልሶ አስር ዓመት ቆይቶ በ16 ዓ ም አርፏል ሰሎሜ ግን በጌታችን ትንሣኤ ጊዜም ነበረች ለዚህም እንዲህ ያለን እናመስግናቸው

ዮሴፍ አረጋዊ ደቂቀ ያዕቆብ ዕብራዊ ተወከፍከ ስደተ ምስለ ኢየሱስ ናዝራዊ በደቡብ ግብጽ የምትገኘውን መቤታችንን ከተወዳጅ ልጇ ጋር ዳግመኛም ከዮሴፍና ከሰሎሜ ጋር ያሳረፈቻት ደብረ ቊስቋምን እናመሰግናት ዘንድ ይገባል። ቊስቋም ተሃቢ እምኪሩቤል